ሰላም ጤና ይስጥልን። የተከበራችሁ የአርሰናል ድምፅ ቤተሰቦች እንደምን አላችሁልን? እንደተለመደ ሁሉ አርሰናልን ብቻ የሚመለከቱ መረጃዎችን እየተነጋገርንና ወደ እናንተ እያደረስን ለመቆየት በቻናላችን መተናል። በአሁኑ መረጃችን የያዝናቸው ሀሳቦች ከዚህም ከዚያም ያሰባሰብናቸው መረጃዎች ነው የምናደርሰው በተለይም ደግሞ አርሰናልን ሽጡልኝና ይህንን ቡድን በምድራችን ካሉ የእግር ኳስ ክለቦች ስኬታማ ቡድን ታላቅ ክለብ እንዲሁም ደግሞ ታሪካዊ እግር ኳስ ቡድን ላድርገው ስላለው አነጋጋሪ ግለሰብ ጉዳይ መረጃ ይዘናል። አርሰናል የ18 ዓመቱን ፈረንሳይ ኮከብ ለማስፈረም ንግግር ማድረጋቸው እየተዘገበ የሚገኘው ማን ነው፣ እንዴት የሚለውንም እናየዋለን። ኮትዲዋራው የቀድሞ የመድፉ ኮከብ የአሁኑ የቪያሪያል የፊት መስመር ተሰላፊ ኒኮላስ ፔፔ በማህበራዊ ሚዲያ የዘረኝነት ጥቃት ሰለባ መሆኑ ተሰምቷል። ለምን የሚለውን ጉዳይም እንዳሰዋለን። ኦክስሌን ቻምበርሊን ስለ አርሰናል የልምምድ ሁኔታና እንዴት ወደ ልምምድ ማዕከሉ እንደገባም ሀሳቡን አካፍሏል። ማርቲን ኦኒል እና ሪዮ ፈርዲናንድ ስለ አርሰናል የዋንጫ ጉዞም ያሉት ሀሳብ አለ። ከሰሞኑ የምንዳሳቸው ሀሳቦች ነው የሚሆኑት። በመጨረሻ ለዓለም ዋንጫ ፕሮግራሙ ሆቴሎች ካሁን ዋጋቸው ማናራቸው እየተነገረ ነው የሚገኘው የምንዳሰው ሀሳብ ነው የሚሆነው አብራችን ከቆያችሁ እነዚህን መረጃዎች የምሰማቸው ነው የሚሆኑት። ወደ ቀዳሚው መረጃ ስናልፍ የምናገኘው ሀሳብ ቀደም ብለን እንደነገርናችሁ ስለ አነጋጋሪው ግለሰብ አርሰናልን ሽጡልኝ ብሎ በማህበራዊ ሚዲያ ስለተናገረው ግለሰብ እናንሳ። እንዲህ ይላል ሰውየው፣ አርሰናልን ሽጡልኝና ይህንም ቡድን በምድራችን ካሉ የእግር ኳስ ክለቦች ስኬታማ ቡድን፣ ታላቅ ክለብና ታሪካዊ እግር ኳስ ቡድን ላድርገው ይላል። ሰውየው ሞሐመድ አልሳውድ የሳውዲ ቢሊዮነርና የህዝብ ኢንቨስትመንት ፈንድ ወይ ደግሞ ፐብሊክ ኢንቨስትመንት ፈንድ ፕሬዚዳንት ናቸው። ስለሆነም አሁን ላይ አርሰናል ለመግዛት ያላቸውን ከፍተኛ ፍላጎት ነው በይፋ የተናገሩት። ሳውዲ ብሔራዊ ቴሌቪዥን ላይ ቀርቦ እንደተናገረው የአርሰናል ደጋፊ እንደሆነና የአርሰናል ባለሀብቶች ክለቡን እንዲሸጡልኝና ይህንን ቡድን ለመግዛት ፍላጎት እንዳለኝ በይፋ ጠይቅ። እስካሁን መልስ አልሰጡኝም። እኔ ይህንን ቡድን ብገዛው አስፈላጊውን በጀት መድቤ የቡድኑን ጥራት በትልቅ መልኩ አሻሽዬ ምድራችን ላይ ካሉ የእግር ኳስ ክለቦች ስኬታማው ቡድን ላደርገው እፈልጋለሁ ሲሉም ነው የተሰሙት። ሌላኛው ሀሳባችን የአርሰናል የ18 ዓመቱን ፈረንሳይ ኮከብ ኢዮብ ቦአዴን ለማስፈረም ንግግር ማድረጋቸው የተዘገበ ነው የሚገኘው የሌሎ ወጣት ተጫዋች በአውሮፓ ከሚገኙ የማል ሜዳ ተስፋዎች አንዱ ሆኖ ብቅ ያለውና መድፈኞቹ የእሱም ፊርማ ለማግኘት በሚደረገው ፉክክር ተፎካካሪነታቸውን ብልጫ ለማሳየት ይፈልጋሉ ተብሏል። ቼልሲ እና ፔዥ በዋዲን በቅርበት እየተከታተሉ እንደሆነም ተሰምቷል። ነገር ግን አርሰናል ጠንካራ ፉክክር እንደሚያደርግ ነው የተዘገበ ያለው። አረሚሲ ስፖርት እንደዘገበው ከሆነ ታዲያ የሰሜን ለንደኑ ክለብ አርሰናል ታዳጊውን ለመመልመል ጠንካራ ግፊት በማድረግ ላይ ናቸው ተብሏል። የስፖርቲንግ ዳይሬክተሩ አንዴ ቤርታ ቀደም ሲል ከአማካይ ወኪል ጋር ተነጋግሯል የሚሉ መረጃዎችም እየወጡ ነው። በዋዲ ከሊል ጋር ያለውን ኮንትራት ለማደስ አዲሱ መስማማቱ ይታወሳል፣ ባለፉት ጥቂት ሳምንታት ውስጥ ነገር ግን የሊግ አንድ ቡድኑ ሊል ማለት ነው፣ 52 ሚሊዮን ፓውንድ የሚጠጋ ጨረታ ለመቀበል ፈቃደኛ ነው ተብሏል። ሪፖርቱ አክሎ እንደሚናገረው ማንኛውም ውል በጥር ወር ከመጠናቀቅ ይልቅ በመጭው ክረምት ቢጠናቀቅ ይመርጣሉ ተብሏል። ሌሎች በመሆኑም ይህ የታዳጊ ጉዳይ በብዙ ክለቦች እየተፈለገ ስለሚገኝ የይገባኛል የጨረታ ጦርነት ተከፍቶበታለም እየተባለ ነው። አርሰናል በበዋዲ ላይ ያለው ፍላጎት እየጨመረ መምጣቱ በመላው አውሮፓ የናስፈርምህ ጠንካራ የፉክክር ጦርነት ሊያስነሳም እንደሚችል እየተነገረ የሚገኘው ከቸልሲና ፔዥ ጎን ለጎን ማንቸስተር ሲቲ፣ ሊቨርፑል እና ማንቸስተር ዩናይትድ እንዲሁም ደግሞ የስፔኑ ኃያል ክለብ ሪያል ማድሪድ የፈረንሳዊ ታዳጊ ፈላጊ እንደሆኑ ነው የተነገረው ማለት ነው። በዋዲ ከማንቸስተር ዩናይትዱ ኮቢ ማይኖ እና ከሪያል ማድሪዱ ኤድዋርዶ ካማቪንጋ ጋር ተመሳሳይነት አለው እየተባለምን የሚነገርለት በአህጉሪቱ ውስጥ ከፍተኛ ተወዳጅነት ያለው ቴክኒክም አለው እየተባለ የተነገረለት ይገኛል። በመሆኑ አርሰናል ይህንን ታዳጊ ለማስፈረም ፉክክር ውስጥ እንደገባ እየተነገረ ይገኛል ማለት ነው። ነገር ግን ሌሎች መሸጥም ከፈለጉና የሚከፍላቸውም ከተገኘ ደህና ዋጋ በጥር የዝውውር መስኮት ሳይሆን በክረምቱ በዛኛው ከሰኔ በኋላ በሚመጣው የዝውውር መስኮት ለመሸጥ ፈቃደኛ እንደሚሆኑም ተዘግቧል ማለት ነው። ሌላኛው ሐሳባችን የኒኮላስ ፔፔን የዘረኝነት ጥቃት ጉዳይ እናንሳ። ኮትዲዋራዊ የቪያር የፊት መስመር ተሰላፊ የቀድሞ የመድፎ ኮኮ ማለት ነው ኒኮላስ ፔፔ በማህበራዊ ሚዲያ የዘረኝነት ጥቃት ሰለባ መሆኑ ተነግሯል። ተጫዋቹ የዘረኝነት ጥቃት የገጠመው የክርስቲያኖ ሮናልዶና ሊዮኔል ሜሲ ንጽጽር በተመለከተ በሰጠው አስተያየት ምክንያት ነው ተብሏል። ኒኮላስ ፔፔ ከቀናት በፊት ስለ ሁለቱ ስለ ሮናልዶና ስለ ሜሲ ማለት ነው ተጠይቆ ሮናልዶ በርካታ ቃለ አድርጓል፣ ነገር ግን ብዙ ያወራው ስለ ሊዮኔል መሲ ነው ብሎ ነበር። አክለውም በዚህ መንገድ ሮናልዶ ሁለተኛ መሆኑን ታያላችሁ ሲልም ነበር የተሰማው። ከዛ ባሻገርም የፊልም ገጸ ባህሪ ጠቅሶም ሮናልዶ ሁልጊዜም እንደሱ እንደ ገጸ ባህሪው ማለት ነው ሜሲ ከፊቱ ስላለ ይበሳጫል ሲልም ነበር የተናገረው። ሮናልዶ አልናስር ሳይመጣ 200 ፍጹም ቅጣት መታ አስቆጥረዋል። ሜሲ ጎል ያስቆጥራል፣ ኳስ ይጫወታል፣ ሮናልዶ ግን ያንን አያደርግም ሲልም ተሰምቶ ነበር። ፔፔ ከዚህ አስተያየት በኋላ በርካታ ትችቶችና ጥቃቶች ሲደርሱበት ክለቡ ቪያሪያል በበኩሉ ከጎኑ መሆኑን በወጣው ይፋዊ መግለጫ አሳውቆለታል። ተጫዋቹ በበኩሉ ለአፍሪካ ዋንጫው አለመጠራቱን ተከትሎ በሰጠው አስተያየት ሁለት ህመም ሆኖብኛልም እያለ ነው። በአሁኑ ሰዓት የኮትዲቫር እግር ኳስ ፌዴሬሽን በበኩል ባወጣው መግለጫ ጥቃቱን በማውገዝ ከተጫዋቹ ጎን መሆኑንም ገልጸዋል ማለት ነው። ሌላኛው አጭር መረጃችን ደግሞ የኦክስሊን ቻምበርሊን ጉዳይ ይሆናል። ኦክስሊን ቻምበርሊን ስለ አርሰናል የልምምድ ሁኔታም በአጭሩ አብራርተዋል። ከፔር ሜርትሳከር ጋር ተነጋገርኩኝ መጥቼ ከ21 አመት በታች ከሆኑት ጋር ልምምድ ማድረግ ይቻል ይሆን ብዬ ጠይቅሁት አለ ለወጣት ተጫዋቾች በመስራት ተጨማሪ ሴት እንዴት ማከል እንደምችል አስረዳሁት ፔር መሳከርም ፈቀደልኝ ሐሳቡን አድርኩት በዚህ ምክንያት ነው ወደዚህ የልምምድ ማዕከል ተመልሼ የመጣሁት ሲልም ነው እንዴት ወደ አርሰናል የልምምድ ማዕከል ተመልሰ ሄድክ ለሚለው ጥያቄ ቀርቦለት የመለሰው የ23 ዓመቱ ፈረንሳዊ ፊት መስመር ተጫዋች። ከፔዤ ጋር በኮንትራቱ ዙሪያ ድርድር ላይ መሆናቸው ይታወቃል። ግን እንደ ዴይሊ ስፖርት ዘገባ ከሆነ ድርድሩ በታሰበበት ደረጃ የተጓዘ እንዳልሆነ ታውቋል። ከዚህ ቀደም ባርሴሎናዎች ተጫዋቹን ለማስፈረም ፍላጎት እንዳላቸው አሳውቀው ነበር። ነገር ግን ተጫዋቹ በጥያቄያቸው ደስተኛ አልነበረም። እናም ከባርሴሎና በኋላ በይፋ ለተጫዋቹ የዝውውር ጥያቄ ያቀረበ የለም እስካሁን አሁን ላይ ሊቨርፑልና አርሰናል ተጫዋችን ለማስፈረም ፍላጎት እንዳሳዩና ትልቅ ትንቅንቅ ውስጥ እንደገቡ ነው እየተሰማው። ይህ ተጫዋችን ማን ነው ካላችሁ ደግሞ ይህ ተጫዋች የባርኮላን ጉዳይ ነው የነገርናችሁ ያለ ነው ወይ ደግሞ ዘግራ ሾፐር እያሉ የሚጠሩት ኮኮ ማለት ነው። አሁን ላይ አርቴታ በቦታው ላይ በቂ የሚባሉ ተጫዋቾች አሉት ግን ለወደፊት ተተኪ ተጫዋቾችን ለማምጣት ካሰበ ፍላጎት ውስጥ ይገባል ተብሎ እየተነገረን የሚገኘው ምናልባት የትሮሳርድ ተተኪ ነው ይህ ልጅም እየተባለለት ነው መምጣቱ እርግጥ ሊሆንም እንደሚችልም ይጠበቃል። ቤልጂማዊ የፊት መስመር ተጫዋች ለያንዶ ትሮሳር በአርሰናል ቤት እስከ 2027 የሚያቆይ ኮንትራት አለው። በኮንትራቱ ማብቂያ ቀን አርሰናልን ይለቃል ተብሎ ይጠበቃል። ግን አሁን ባለው አቋም ምክንያት ማይክል አርቴታ ደስተኛ እንደሆነ ደጋግሞ ሲናገር ሰምተናል። በሌላ በኩል ደግሞ ማርቲኔሊ በአርሰናል ቤት ቋሚ አሰላለፍ ውስጥ ለመግባት ሲቸገር ተመልክተናል። ምናልባት በዚሁ ከቀጠለ እና አርሰናል ለማርቲኔሊ ተመጣጣኝ ዋጋ ከቀረበለት ሊሸጠው ይችላል። ለዛም ነው አርሰናል ለረጅም ጊዜያት ባርኮላን እየተከታተለው ያለ ማለት ነው። ሌላኛው ሀሳብ የማርቲን ኦኔል ጉዳይ ነው። አርሰናል የ18 ጨዋታ ያለመሸነፍ ጉዞ በቪላ ተገጥቷል። እውነታው ግን በዚህ ሲዝን በሊጉ የትኛውን ቡድን ከአርሰናል በላይ ሆኖ አይጨርስም ሲል ነው የተሰማው ማርቲን ኦኒል። በዚህ የውድድር አመት በሊጉ ወጥ ብቃትና ጠንካራ ቡድን ማሳየት የቻለው አርሰናል ነው። አዎ በሊጉ የአርሰናልን ያክል ጠንካራና ወጥ ብቃት ያሳየ በእነሱ ደረጃ የተቀመጠ አንድም የሊጉ ቡድን የለም ይላል። አርሰናል ባለፉት አስራ ስምንት ጨዋታዎች ያለመሸነፍ ጉዟቸው በቪላ ፓርክ ሁለት ለአንድ በመሸነፍ ያለመሸነፍ ሩጫቸው ተገትተዋል። አርሰናል ከቪላ ፓርክ ጨዋታ በፊት በእነዚህ አስራ ስምንት ጨዋታዎች ያለመሸነፍ ጉዞ ቡድኑ ያሳየው አስገራሚ ብቃትና ቡድኑ ውስጥ የሰረጹት መንፈሶች፣ በቡድኑ ውስጥ ያለው ያለመሸነፍ ታላቅ መንፈስ እንዲሁም ደግሞ የቡድኑ ጥንካሬ የቡድኑ ትልቅ ኃይል ከዛ ባሻገርም የአሸናፊነት ስነ ልቦና መንፈስና የቡድኑን አንድነት መንፈስ እነዚህን አስገራሚ አስራ ስምንት ጨዋታዎች ያለመሸነፍ ጉዞ የዚህ ሲዝን የቡድኑን አቋምና የአመቱ መጨረሻ ላይ የት ቦታ ተቀምጠው ሲዝኑን መጨረስ እንደሚችሉ ትልቅ ማሳያ ነው እያለ ይተነትናል። ይህ ቡድኑ ውስጥ ያለው የአንድነት መንፈስና የአሸናፊነት ትልቅ ስነልቦና ለዚህ የውድድር አመት የአርሰናል ጉዞ ውጤት ማማር ለቡድኑ በጣም ትልቅ ጥቅምና አገልግሎት ይሰጣቸዋል አለ። ቪላ ፓርክ ስታዲየም ላይ የቡርኑን ቁልፍ ተጫዋች ማጋሌዥ እና ሳሊባን ግልጋሎት በጉዳት ምክንያት አላገኙም። እነዚህ ሁለት ተጫዋቾች ለቡርኑ ምን ያክል አስፈላጊና ወሳኝ ተጫዋቾች እንደሆኑ ማንም ያውቃል አለ። በአሁኑ ሰዓት የሊጉ ብቻ ሳይሆን የዓለም ምርጡ ተከላካይ ጥምረት ናቸው። እውነት ለመናገር አስቶን ቪላም ሆነ ቼልሲ ከአርሰናል ጋር ሲጫወቱ ያለነሱ አርሰናል መግጠማቸው እድለኞች ናቸው። በእርግጠኝነት እነዚህ ሁለቱ በብሪጅም ሆነ በቪላ ፓርክ ስታዲየም የቡርኑ አካል ቢሆኑ ውጤቱ የተለየ ይሆን ነበር፣ አርሰናል የሚያሸንፍ ነበር እያለ ይገልጸዋል። አርሰናል በቪላ ፓርክ ላይ ቢሸነፍም አሁንም የሊጉ ብቻ ሳይሆን የአውሮፓ ምርጡ ቡድን አርሰናል ነው። እናም እውነታው እኔ እንደሚመስለኝ ይህ የእኔ ሀሳብ ብቻ ሳይሆን የአብዛኛዎቻችን ሀሳብ በዚህ ሲዝን ከአርሰናል በላይ ሊጉን ሊያጠናቀቅ የሚችል ቡድን የለም። ማንኛውም ቡድን በዚህ ሲዝን ከአርሰናል በላይ ሆኖ ሲዝኑን ማጠናቀቅ አይችሉም ሲል ነው የአርሰናልን አስገራሚ የውድድር ዘመን የገለጸው ማለት ነው፣ ማርቲን ኦኒል። ሪዮ ፈርዲናንድም የራሱን ሀሳብ አጋርተዋል ስለ አርሰናል የዋንጫ ጉዞ። እኔ አሁንም አርሰናል ሊጉን ያሸንፋል ብዬ አስባለሁ። አዎ እርግጥ ነው ያሸንፋል። አርሰናል ከማንቸስተር ሲቲ ሁለት ነጥብ ብቻ ነው የሚርቀው። እነሱም በዚህ ሲዝን አማካኝ ያፈዛዝ ማሳይተዋል ማንቸስተር ሲቲዎች። አርሰናል ደግሞ ከአስቶ ቪላ ሶስት ነጥብ ተቀምጠዋል። ነገር ግን የአርሰናል ደጋፊዎች ስሜታቸው በጣም የሚቀያየር ነው። አስገራሚ ምነው ይላል። አሁን ነገሮችን አስቸጋሪ እያደረጉት ነው። ነገር ግን በሆነ ወቅት እንደዚህ አይነት አስቸጋሪ ጊዜዎችን የማያሳልፍ ቡድን የለም። ጉዳቶች አርሰናልን በጣም እየጎዱት ይገኛሉ፣ ይላል ፈርዲናንድ። ነገር ግን ዋንጫውን ያሸንፋሉ ብዬ አስባለሁ። የአርሰናል ደጋፊዎች ስሜታቸው በጣም የሚለዋወጥ ነው፣ ይህም ለመረዳት የሚቻል ነው። ለረጅም ጊዜ ስኬትን ተርበዋል። ከዛ በተጨማሪም ደግሞ የሚወዷቸው ኮከቦች በጉዳት ከሜዳ እየራቁባቸው ነው። ለዚህም ነው የአርሰናል ደጋፊዎች ስሜታቸው የሚቀያየር፣ ነገር ግን እኔ እንደማስበው ሊጉን አርሰናል ያሸንፋል በማለት ነው ግምቱን ያስቀመጠው። በመጨረሻም የዓለም ዋንጫውን ጉዳይ እንንገራቸውና ፕሮግራማችን እንዝጋ። ለዓለም ዋንጫው ሲባል ሆቴሎች ዋጋቸውን ማናራቸው ተገልጸዋል። ቀጣይ ክረምት በአሜሪካ ካናዳ፣ እና ሜክሲኮ በሚደረገው የዓለም ዋንጫ ውድድር የምሽት የሆቴል ክፍያ ጣራ መንካቱ ተገልጿል። የ26 የዓለም ዋንጫን በሚያዘጋጁ 16 ከተሞች በአማካኝ የ300 ፐርሰንት የሆቴል ዋጋ ጭማሪ መመዝገቡ ነው የተነገረ ያለው ከፍተኛ ጭማሪ የተመዘገበው በሜክሲኮ ሲሆን ከቀድሞ ክፍያ በ2373 ፐርሰንት ከፍ ማለቱ ነው የተዘገበው። የውድድሩ መክፈቻ ጨዋታ ወቅት የሆቴል ዋጋ ከ135 ዩሮ ወደ 3330 ዩሮ ከፍ ማለቱ ተዘግቧል። ማለት ነው ይዘንላቸው የመጣናቸው ሀሳቦች እነዚህን ነበር የሚመስሉት። አብራች ስለቆያቸው እጅግ አብስተ እናመሰግናለን።